ፉዓት ፍቅርን እንደሚያፈቅራት ተናገረ። ምክንያቱም እሷን ደግሞ ሰርፕራይዝ ያደርጋል። ልጅ አለ መኪና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰላም ሰላም እያለሁ ሰላማችሁ ብዙ ትትርፍ ይበል። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ በተሰብ ይሁኑኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ ፉዓድና ፍቅር ታውቋችኋላችሁ። ሁሉም የሚያውቃቸው ናቸውና ፍቅረኛ ሞች ነበሩ እምነታቸው ግን የተለያየ ነው። እሷ ኦርቶዶክስ እምነት ተከታይ ነ እሱ ደግሞ ሙስሊም ነበረ እንዲሁም የሆነ መካከላቸው እንትን የተባለው ነገር አብርሽ ነበረ። አብርሽ አሁን ትቷል። እንግዲህ አዲስ ፍቅረኛ መጥቶ ትናንትና መኪና ሰርፕራይዝ አድርጓታል ማለት ነው፣ መኪና ገዝቶላታል ማለት ነው። እሷም እንግዲህ ፎድን በጣም ተወደው ነበረ። አሁን ላይ ግን ፍዋድ ተስሬ እራቅ አልፈልግህም እያለችው ነው። እሱ ደግሞ አለሷ እንደማይኖር እየነገራት ነበረ። እና ትናንትና ግን በጣም ነው ያሳዘነኝ፣ ሆነ ለመናገር እኔ ማለት ነው፣ በጣም ማለት የሆነ ሁኔታው በጣም ነው አሳዝነኝ የነበረው፣ እኔ ማለት ነው። እና በጣም እንደሚወዳት እና በጣም እንደሚያፈቅራት በጣም ከምንም በላይ ለሷ ቦታ እንዳለው ነበረ ታንትና ማለት ነው እየተናገረ የነበረው እና እንደዚህ የሆነ እያለቀሰ የነበረው ማለት ነው። ምን መሰላችሁ እያለቀሰብን ምክንያት ያኛው ልጅ እንግዲህ ስሙን ይቅርታ አላውቀውም ማለት ነው እሱ ምን አለመሰላችሁ ፍቅርን ሰርፕራይዝ ላድርጋ ነው እና ኑቶሎ ብሏቸው አልነበረም የመጡት የነበረው ማለት ነው። ፍቅርን ላስታርቅህ ነው ና ቶሎ ብሎ ነበር የመጣው ማለት ነው ቪዲዮ ላይ ከዛ በኋላ ምን ቢያደረግ ጥሩ ነው እንግዲህ ታያስበው፣ ፉአድም አላስበውም ይቅርታ እንግዲህ አባ ብለናል፣ ና ሰላም እንሆናለን ብሎ ነበር የመጣ የነበረው። ከዛ ፍቅርን ሰርፕራይዝ አደረጋ በመኪና ማለት ነው። እና ከዛ እኔ በጣም ነው ማፈቅራት በጣም ነው መወዳት፣ እንግዲህ መኪናውም የሷ ነው ብሎ ለፉአድ ነገረው። ፉአድ ግን ሌላ ነገር ለመሆን ሞከረ ማለት ነው። አይታችሁ ከሆነ በጣም ነው ያለቀሰው በጣም ነው በቃ አሌል የሌለ ነገር ነው ያሳየው ነበረው ማለት ነው። እና ፍቅር ደግሞ አልፈልግህም አንተን ከአሁን በኋላ እስሬ እንዳትጠጋ ደግሜ ደጋግሜ መናገር አልፈልግም ብላለች። ሰሞኑን በነገራችን ላይ ጠፍታ ነበረ። የጠፋችሁ ደግሞ ትምህርት እየተማርኩ ነው፣ መጨረሻ ፈተና ላይ ነበርኩኝ። ዛሬም ራሱ የመጣሁት ያው ትንሽ ትቸው ነው ትምህርቱ፣ ተደብቄ ነው እናንተ ጋር ለመድረስ ነው የመጣሁት። ምክንያቱም ጓደኞቼ ትናፍቁኛላችሁ እያለች ነበረ ማለት ነው እና ግን እኔ የምለው ነገር ማለት ነው ፍቅር ግን የሚወድሽ ሰው ወደሚወድሽና የማይወድሽ ሰው ማለት ልቡን የሰጠሽ ሰው ና ልቡን ደሞታ ታ ይሰጥሽ ዝም ብሎ ያኔ እወድሻል ያለሽ ሁላ ላይ ሆንሽ ይችላል ና ይሄኛው ልጅ ግን ፉአድ ግን በጣም የሚወዳት መሰለኝ እኔ በራሴ በጣም በቃ ለሷ ብዙ ነገሮች አድርጎ ላታል። ካሁን በፊት ምያየን ነበር ና ስለዚህ መኪና ወይም ገንዘብ ወይም የሆነ ነገር ምንም አያደርግም። ለሰው ልጅ ለሰው ልጅ ዋናው ነገር ፍቅርና ፍቅር ነው እና ፍቅር ደግሞ አንቺ ደግሞ ማለት አሁን በፊትም ተአብርሽ ካሆናችሁ ብዙ ነገር ትታደርጉ ነበረ ልጁን ይልል ነገር ማለት ነው። እንግዲህ ያም ተአብርሽ ጋር የነበራችሁ ጊዜ ያው ፕራንክ እንደሆነ ፕራንኩም እንዲሁም ሩታን ያው ለማስቀናት እና እንዲሁም ሩታና ብርሽ በጊዜው ተጣልቶ ስለነበር ለእሷ ነበረ። አብርሽም እንደዛ እያደረገ የነበረው እሷም እንደዛው ትትል ነበረ እና አብርሽም ደግሞ የበኩሉን አድርጎ ነበረ ሄዶ እንዲታረቁ ብዙ ነገሮችን አድርጎ አይቼዋለሁ በቪዲዮ ማለት ነው። እና ስለዚህ እሷ ደግሞ እንደማትፈልገው ነው የምትናገረው ማለት ነው ፍቅር ግን ልጁ ግን በጣም እንደሚፈልጋት ነው ማለት ነው። በጣም ይወዳታል፣ በጣም ያፈቅራታል። እንግዲህ ሙስሊም ነው ልጁ ብያችኋለሁ ታውቃላችሁላችሁም። ግን በጣም ነው የሚወዳት። ግን በየእምነታቸው እየኖሩ ነበር ካአሁን በፊት ማለት ነው። በጣም ጥሩ ፍቅርን እያሳለፉ ነበረ በጣም ስጦታ እየተሰጣጡ ምናምን። ራሱ የእነሱ ዓመት በዓል በሆነ ሰዓት የሆነ መስቀል በዓል መሰለኝ እና ሰርፕራይዝ ራሱ ያደረገ ቀን ነበረ። እውነን ለመናገር እኔ ልቤ ነክቶታል። ምክንያቱም አንድ ሰው መልካም ትሆንላችሁ ማለት የሌለ ነገር በቃ ሁሉን ነገር ሲሰጣችሁ እናንተ ደግሞ ወደ ኋላ የምታፈነግጡበት ነገር ያ ነገር በጣም ይደብራል። እውነን ለመናገር ማለት ነው እንደኔ ቦታ ሆናችሁ ብታስቡት ማለት ነው። እና እኔ የራሴን አስተያየት ነው የምሰጠው በነገራችን ላይ ሰው ማለት ታልወደደ ግዴታ ውደዶ ወይም ግዴታ አፍቅሮ አይባልም ማለት እንደ አንድ ሰው የራሱን ሁኔታ የቤቱን እንጂ የጎረቤቱን አይበላም ነው የሚባለው አባባል። እና እኔ እንደማየው ከሆነ በጣም እንደሚወዳት በቃ ስፍስፍ የሚልላት ስለሆነ ለዛ ነው ይሄን ነገር ልናገር የቻልኩት ማለት ነው። እና እንደዛ አይነት ነገሮች እውነት ለመናገር በጣም ያኔ ይከብዳሉ። አንዳንድ ነገሮች ታናያቸው፣ ታናስታውሳቸው ማለት የሆነ ነገር ይሆናሉ ብለን ታናስባቸው የሚከሰቱ ነገሮች አሉና፣ ስለዚህ ፍቅር ደግሞ እንደዚህ እየወደደች እንደዚህ እያደረገልሽ ምናምን እንደዚህ ገንዘብ ያለውን ሰው አይደለም ማየት አለብሽ። ከጎንሽ የሚቆመውን አንቺን የሚወድሽን ሴትነትሽን የሚያከብርልሽን ሴትነትሽን በቃ ማንነትሽን በቃ በደንብ እንትን የሚልልሽ ሰው ያ ነው የሚያስፈልግሽ እንጂ ይሄ እታም እቱ ባለ መኪና ሆኖ መኪና ኖሮት ገንዘብ ኖሮት እኔ በቃ የፈለግሽውን ነገር አደርግልሻለሁ የፈለግሽውን ነገር እሆንልሻለሁ ሚልሽ ነገ ይሆንሽም ያ ሰው በዛው በገንዘቡ እንደዛው እንዳለሽ ሁሉ መልሶ ትሄድም እንደዛ ይሄዳል በገንዘቡ ማለት ነው እና እኔ አደለ ይሄን ያደረግኩልሽ እኔ አደለ ይህን የሰራውልሽ እኔ እንደዛ አደለ ያረኩሽ ያ ነገር አለ በነገራችን ላይ ማለት ብዙ ሰዎች ጋ ይሄ ነገር የለም በተሰብ ታውቃላችሁ። እኔ ይሄን ነገር ብዙ ጊዜ ስለማቀው ነው ስለምመለከት ነው። ብዙ ልጆች ደግሞ በእንደዚህ አይነት ነገር ገንዘብ፣ ሀብት ባላቸው ሰዎች በጣም ብዙ ነገር ባላቸው ሰዎች ጋር ገብተው በቃ መጨረሻቸው ላይ ደግሞ በጣም ከባድ ፈተናዎች የሚደርሱባቸው ሴትነታቸውን፣ ማንነታቸውን የሚያረክስ ገንዘብ ያለው ሰው ማለት ነው። እውነት ለመናገር ማለት ነው ባለ ገንዘብ ሆኖ ሴትን እንትን ያለ ሰው በቃ በጣም ከባድ ነው። እውነት ከስንት አንድ ናቸው እንጂ እንደዚህ ገንዘብ ያላቸው ሆነው ገንዘብ የሌላቸውን ሴቶች ይዘው እያሉ ከስንት አንድ ናቸው። ጨዋ ወንዶች አሉ በነገራችን ላይ እንደዚህ ትላቸው፣ ሁሉም አይደሉም። ግን ግን የሚያስፈልገን እስራችን ያለ ሰው ለእኛ የሚቆምልን ሰው ለኛ የሚቆረቆርልን ሰው ለእኛ በቃ ምንነታችንን በቃ ይዞ ሸፍኖ ያለ ሰው ነው እንጂ ያ ከውጭ መጥቶ ባለገንዘብ ባለ ንብረት ከሆኑ ድንገት እወድሻለሁ ያለሽ በቃ እኔም ድንገት በቃ ያን ሰዎቹ እወድሃለሁ ማለት የለብኝም። ያ ነገር መቼም ሁላችሁም ጋር ይኖራ ብዬ ያስባለሁኝ። ያንን ነገር ደግሞ ማሰብ አለባችሁ ሁላችሁም። እና ስለዚህ ፍቅር እኔ እንደምልሽ ከሆነ ወደ ፉአድ ብትመለሽ ደስ ይለኛል። እኔ በራሴ እምነታችሁ ነው። እምነታችሁን ከድሮም እናንተው ይዛችሁታል። እንዲሁም ደግሞ በጣም ብዙ ጊዜ በረዥም ሰዓት አያ ያቸዋለሁ ማለት ነው። ረዥም ሰዓት ኮናቸው አብራችሁ ተነበራችሁ ራሱ ማለት ነው እና ስለዚህ ያን ነገር ሁሉን ነገር ታቂ ያለሽ ውስጥ ሻቃ። ስለዚህ ወደ ፍዋል ብትመለሽ ደስ ይለኛል። ምክንያቱም በጣም ነው ያሳዘነኝ ሆነ ለመናገር ትናንትና ማለት ነው እና ቤተሰቦቼ ላይክና ሸር ሰብስክራይብ ማድረግ እንዳትረሱ አሳብ አስተያየት ታላችሁ ደግሞ እስኪ እናንተ ኮሜንት ላይ ስጡኝ። እንዲሁም ደግሞ አበረታቱኝ የኔ ውዶች ማለት ነው። እንዲሁም ደግሞ ኮፒ ሊንክ አድርጉልኝ ቻናሌን፣ እስኪ ኮፒ ሊንክ ማድረግ እንደዚ አድርጉልኝ፣ በተሰብ ማለት ነው። ኮፒ ሊንክ ያስፈልጎታል ቻናሌ ማለት ነው እና ኮፒ ሊንክ አድርጉልኝ የኔ ውዶች፣ እወዳችኋለሁ፣ አከብራችኋለሁ። ሀገራችን ኢትዮጵያን አላ ሰላም ያደርግልን አንድነትን ፍቅርን ያምጣልን መተሳሰብን እና ሁላችሁንም በያላችሁበት ሰላማችሁ ብዙት ይበልኝ። ወዳችኋለሁ። ቻው ቻው።